አሁን አሜሪካ ወደ ጦርነቱ ገብታለች። የጦርነቱን አካሄድ ይወስናል የተባለው የአሜሪካ ተሳትፎ በክሱት መታየት ጀምሯል። አሜሪካ በሶስት የኒውክሌር ጣቢያዎች ላይ ጥቃት በመፈጸም ከእስራኤል ወገን ስለ መሰለፏ በግልጽ አሳይታለች። ከምድር በታች የተቀበረው ፎርዶ፣ ናታንዝና ኢስፋሃን በአሜሪካ ቦምቦች ተመትተዋል። በጦርነቱ እሳተፋ ልሳተፍ ለማወሰን ቀናት ያስፈልገኛል ያሉት ዶናልድ ትራምፕ ንግግራቸው ሳይደርቅ ኢራንን ወደ ማጥቃት ተሸጋግረዋል። በአሜሪካው ጥቃት ቤንያሚን ኔታንያሁ የልባቸው ደርሷል። ወደ ጦርነቱ አሜሪካን ማስገባት ዓላማቸው ያደረጉት ቤንያሚን ኔታንያሁ አሁን ተሳክቶላቸዋል። ከጥቃቱ በኋላ በአራት ባለስልጣናት ታጅበው ዶናልድ ትራምፕ ደስታ ባረበበበት ድምጸት የጥቃቱን ተሳታፊዎችንና የነበረውን የቡድን ስራ ሲያመሰግኑም ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን እንኳን ደስ ያለህ ማለትና ማመስገን እፈልጋለሁ። የትኛውም ቡድን ሰርቶት የማያውቀውን ስራ ሰርተናል። የእስራኤልን የረዥም ጊዜ ስጋት አጥቀጠነዋል። የእስራኤልን መከላከያ ለሰሩት አስደናቂ ሥራ አመሰግናለሁ። ሀገር ወዳድ አሜሪካውያንን አመሰግናለሁ። ምሽቱን አስደናቂ ተልእኮን ፈጽመዋልና። ፕሬዚደንት ዶናልድ ትራምፕ ሌሎች ኢላማዎች ስለመኖራቸውም አልደበቁም። ኢራን አሁንም አቋሟን የማትቀይርና ጥቃት የምታደርስ ከሆነም አሜሪካ ጥቃት ለመፈጸም የሚያግዳት እንደሌለም ዝተዋል። ወይ ሰላም ይወርዳል፣ ይህ የማይሆን ከሆነ ግን በኢራን አሳዛኝ ክስተቶች ሊፈጸሙ ይችላሉ፤ ከጥቃቱ በኋላ በሰጡት ገለጻ የተካተተው አብይ ሐሳብ ነው። ጦርነቱ በሰላም ይቋጫል ወይም ደግሞ ባለፉት ስምንት ቀናት ከታየው በላይ አሳዛኝ ክስተት ይፈጠራል። ኢራን ድርጊቱን ወዲያውኑ አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ሰላማዊ የኒውክሌር መሰረተ ልማትን ማጥቃት ተቀባይነት እንደሌለው አንስቷል። ሰላማዊ የኒውክሌር መሰረተ ልማትን ማውደም መጥፎ ነገር እንደሚያስከትልም ነው ይፋ ያደረገው። አሜሪካን ወደ ጦርነቱ ጎትቶ ማስገባትን ግባ አድርገው የነበረችው እስራኤል የትራምፕን ውሳኔ አድንቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ትልቅ ውሳኔን ወስነዋል። አሜሪካና እስራኤል በጋራ እየሰሩ ነው ሲሉም ተደምጠዋል። ትራምፕ የሰላም ሰው መስለው ለመታየት ኢራንን አያጠቁም ቢባልም ሰውየው ባይገመተው ጸባያቸው፣ ምሽቱን ጥቃትን ሲሰነዝሩ አድረዋል። ፓኪስታንና ህንድን ከግጭት አስወጥተው የተሞገሱት ዶናልድ ትራምፕ ለኢራን ግን ልባቸው አራራም። የአሜሪካ ተሳትፎ ቀጣናውን ወደ ለየለት ጦርነት ያስገባዋል፣ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ይዞታዎችን ለጥቃት ያጋልጣል ቢባልም ትራምፕ ግን ኢራንን ወደ ማጥቃት ተሸጋግረዋል። የቀድሞ የአሜሪካ ፕሬዝደንት ቢል ክሊንተን ኔታና ሄው ጦርነት ወዳድ ናቸው፣ ይህንን በመረዳት ትራምፕ ጦርነት ውስጥ መሳተፍ የለባቸውን በማለት ምክር አዘል ሀሳባቸውን ቢያንጸባርቁም አይገመቴው ትራምፕ በኢራን የኒውክሊየር መሠረተ ልማት ላይ ስኬታማ ጥቃትን መፈጸማቸውን አመላክተዋል። አሜሪካ ከመደበኛ ቦምብ የላቁ ቢቱ ቦምቦችን በጥቃቱ ተጠቅማለች። ጥልቅ ስፍራዎችን መምታት ይችላል የሚባልለት ለት ባንክር ባስተር ቦምብ በኢራን የኒውክሌር መሰረተ ልማት ላይ ተሞክሯል። ቦምቡ ለመጀመሪያ ጊዜ በጥንቷ የፋርስ ስልጣኔ ማዕከል ኢራን መሞከሩን የሲኤንኤን መረጃ ያሳያል። አሜሪካኖቹ ጥቃቱን ቢያቆልጳብሱትም ኢራን ጥቃቱ ያደረሰውን ጉዳት አጣጥለዋለች። ኢራን በተለይም በፎርዶ የኒውክለር ጣቢያ የተፈጸመው ጥቃት እዚህ ግባ የሚባል አይደለምም ብላለች። ዓለም አቀፉ የአቶሚክ ተቆጣጣሪም ቢሆን የተለየ የራዲሽን መጨመር ከአሜሪካ ጥቃት በኋላም አልተመለከትኩም የሚል መረጃ አጋርቷል። ጉዳዩን በጥልቅ ተከታትሎ መረጃ እንደሚያወጣም ይፋ አድርጓል። ስለ ጥቃቱ የኢራኑ መንፈሳዊ መሪ አያቶላ አሊ ሀምኒ እስካሁን ያሉት ነገር የለም። ከአሜሪካው ጥቃት በኋላ እስራኤል ሌሎች ጥቃቶችን አከታትላ በኢራን ላይ ፈጽማለች። ቴህራን ወደ ቴልአቪቭ ማዕከላዊ ክፍል ከባድ የሚሳኤል ጥቃትን መፈጸሟን ሚዲያዎች ዘግበዋል። ለአርባ ዓመታት ሞት ለእስራኤል፣ ሞት ለአሜሪካ ስትል ኢራን ቆይታለች ያሉት ዶናልድ ትራምፕ አሁን ወደ ሰላም የማትመጣ ከሆነም ጥቃታቸውን አጠናክረው እንደሚቀጥሉም ዝተዋል። አሁን የጦርነቱን አቅጣጫ የመወሰኑ ነገር ከአሜሪካ እንጂ ወጥቶ ወደ ኢራን ተሸጋግሯል። ቴህራን ለአሜሪካ ጥቃት ምላሽ የምትሰጥ ከሆነ ጦርነቱ ሊባባስ እንደሚችልም ተገምቷል። በኦባማ ዘመን በአሜሪካ መንግስት ያገለገሉት ዴቪድ ፕሊፕስ የሚሉትም ከዚህ ጋር ይያያዛል። ዴቪድ ኢራን በመካከለኛው ምስራቅ የሚገኙ ወታደራዊ ዞታዎችን ማጥቃቷ አይቀሬ ነውም ይላሉ። ይህ ደግሞ ጦርነቱን ያባብሰዋል ሲሉ ግምታቸውን አስቀምጠዋል። በፋርስ ስልጣኔ የሚኩራሩት ኢራኖቹም ለአሜሪካ ጥቃት ምላሽ አይሰጡም ማለት ነገሩን ማቃለል ነው ሲሉም ለአልጀዚራ በሰጡት ቃለ መጠይቅ አንስተዋል። አሁን ኢራን በአሜሪካም በእስራኤልም ተጠቅታለች የሚሉት ዴቪድ ፊሊፕስ ለዚህ አጸፋ በመካከለኛው ምስራቅ አለፍ ሲልም በቀይ ባህር ጥቃት ልንመለከት እንችላለን ሲሉም ተንብየዋል። ይህ ደግሞ ለረጅም ጊዜ ቀጣናውን ጦርነት ውስጥ ሊያቆየው እንደሚችልም ግምቶች እየወጡ ናቸው። የአሜሪካውን ጥቃት የደቡብ አሜሪካ ሀገራት በስፋት አውግዘውታል። ኩባ፣ ቺሊ፣ ሜክሲኮና ቬንዙዌላም የአሜሪካን ጥቃት በቅድሚያ ያወገዙት ሀገራት ናቸው። አውስትራሊያና ኒውዚላንድ ደግሞ ከጦርነት ይልቅ ዲፕሎማሲን ማስቀደም እንደሚገባ ጥሪ አቅርበዋል። ፉአድ ኢዛይዲን የተባለም በተሄራን ዩኒቨርሲቲ ፕሮፌሰር የአሜሪካ የአሁኑ ጥቃት ለዲፕሎማሲ መንገዶች እንቅፋት ሊሆን እንደሚችልም ጽፏል። አዳም ኒስተን የተባሉ ተንታኝ ደግሞ የአሜሪካ ጥቃት መካከለኛው ምስራቅን ወደ ለየለት ጦርነት የሚያስገባ እንደሆነ አውስተዋል። ከዚህ በኋላ ኢራን የኒውክሌር ባለቤት ሆናለ የሚለውን ሀሳቧን በግልጽ ማንጸባረቅ ትጀምራለች። ይህ ደግሞ የተራዘመ ጦር ጦርነትን ይወልዳል ሲሉ ማስጠንቅቀዋል። ኢራን የመንግስታቱ ድርጅት የፀጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ጠይቃለች። ኢራን የምትወስደው እርምጃ አሁን ጦርነቱን ይወስነዋል። የኢራን አጋር ሀገራት የሚወስዱት እርምጃ ደግሞ ሌላው ግጭት አባባሽ ጉዳይ ይሆናል። ቀደም ሲል ኢራን ከተጠቃች በጦርነቱ አጋሮቿ ሊሳተፉ ይችላሉ የሚል ሀሳብ ሲቀነቀን ቆይቷል። ከስካይ ኒውስ ጋር ቆይታ የነበራቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሜሪካ በጦርነቱ ከተሳተፈች የኢራን አጋሮች ሊሳተፉ እንደሚችሉ ተናግረው ነበር። እስካሁን ግን መሬት ላይ ከኢራን ጋር የቆመ አንድም ሀገር ወይም ቡድን የሰነዘረው ጥቃት የለም። በኢስታንቡል ጦርነቱን በተመለከተ ጉባኤ የጠሩት የቱርኩ ፕሬዚደንት ረሲብ ጣይብ ኤርዶዋን ያንዳችን መጠቃት የሁላችን ነው ቢሉም ከመውጣቱ በኋላ እስካሁን ያሉት ነገር የለም። ኢራን ሕዝባችንን ጥቅማችንንና ሉዓላዊነታችንን በየትኛውን መንገድ እንከላከላለን እያለች ነው። እስካሁን ግን የአሜሪካን ድርጊት ከማወገዝ በቀር በግልጽ ከጎኗ የቆመን ሀገር ማግኘት አልቻለችም።